ሰላም ሰላም፣ ውድና እየተከበራችሁ አድማጮች እንዴት ናችሁ? አጠራጠር ያሉ ስፖርታዊ መረጃዎችን ይዤላችሁ ቀርብ ያለው ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጉን እንዳትረሱ እንዲሁም ላይክ እና ሼርም አድርጉ እያልኩኝ አሁን በቀጥታ ወደ መረጃዎቹ አልፋለሁ። መጀመሪያ ላይ የቡካዮ ሳካን ጉዳይ እንመልከት። ቡካዮ ሳካ ና አርሰናል በአዲስ የረጅም ጊዜ ኮንትራት ላይ መስማማታቸውን የተለያዩ የዜና ምንጮች በመግለጽ ላይ ይገኛሉ። እንደ መረጃዎቹ ከሆነ ቡካዮ ሳካ በአመት 14 ሚሊየን ዩሮ የሚደርስ ደሞዝ እንደሚከፈለውም ነው እየተገለጸ የሚገኘው። እንዲሁም እስከ 2030 የሚያቆይ ኮንትራትም ይፈራረማል ተብሎ ይጠበቃል። ይህ ታዲያ አርሰናሎች ተጫዋቹ ላይ ምን ያህል እምነት እንዳላቸው እንደሆነቸው የሚያሳይ እንደሆነና ቡድኑንም በሱ አቅራቢያ ለመገንባት አርሰናሎች እቅድ እንዳላቸው ነው እየተገለጸ የሚገኘው። አርሰናሎች ዘንድሮ በፕሪሚየር ሊጉ እንዲሁም በሻምፒዮንስ ሊጉ ና ካራባው ካፑም ምርጥ የሚባል እንቅስቃሴን አድርገዋል። ባለፈው የክረምት የዝውውር መስኮት ከ250 ሚሊየን ፓውንድ በላይ በማውጣት የተለያዩ ተጫዋቾችን ወደ ክለባቸው አምጥተዋል። የዊሊያም ሳሊባ ና የሌሎች ተጫዋቾቻቸውንም ኮንትራት አራዝመዋል። አሁን ደግሞ ተረኛው ቡካዮሳካ መሆኑ ነው የተገለጸው። እዛው አርሰናል ጋር ስንቆይ የቪክቶር ዮኮሬሽን ጉዳይ እናገኛለን። ቪክቶር ዮኮሬሽ በዛሬው እለት የተደረገውን ልምምድ ላይ እንዳልተሳተፈ ነው እየተገለጸ የሚገኘው። ባለፈው ከበርንሌ ጋር በነበረው ጨዋታ እረፍት ላይ በጡንቻ ምክንያት መቀየሩ ይታወቃል። አሁን ታዲያ ከስላቪያ ፕራግ ጋር የሚደረገው ጨዋታ ሊያመልጣው እንደሚችል ነው እየተገለጸ የሚገኘው። ምናልባትም በሳምንቱ መጨረሻ በፕሪሚየር ሊጉ ከሰንደርላንድ ጋር በሚደረገው ጨዋታ ላይ ይመለሳል ተብሎ ነው የሚጠበቀው። ሁለተኛው ግብ ጠባቂ ያቸው ኬፓ ሪዛ ባላጋም እዚህ ልምምድ ላይ እንዳልተሳተፈ ነው የተገለጸው። ማርቲን ዙቢሜንዲ ልምምዱ ላይ ቢሳተፍም ተጫዋቹ ግን ነገ በሚደረገው ጨዋታ ላይ እንደማይሳተፍ ይታወቃል። ሶስት ቢጫ ካርዶችን በማግኘቱ ማለት ነው። የነገቡ ጨዋታ በቅጣት ምክንያት ያመልጠዋል ተብሎ ይጠበቃል። ቦታውን ክሪስቲያን ኖርጋርድ ሊተካው እንደሚችልና ሚኬል ሜሪኖ ደግሞ ወደፊት ጠጋ ብሎ ሊጫወት እንደሚችል ነው የሚጠበቀው። ሊያንድሮ ትሮሳርድ ታዲያ ዘንድሮ ለአርሰናሎች ምርጥ የሚባል እንቅስቃሴን እያደረገ ይገኛል። ቢሆንም ግን አሰልጣኝ ሚኬል አርቴታ እሱን በክንፍ መስመር ላይ ስለሚጠቀመው፣ ሚኬል ሜሪኖ የአጥቂ መስመሩን ቦታ ይይዛል ተብሎ ይጠበቃል። ወጣቱ ባለፈው በካራቦ ካፕ ጨዋታ ላይ ተሰልፎ የተጫወተው አንድሬ ሃሪማን አኑስ በዚህ ጨዋታ ላይ ምናልባትም በቡድን ውስጥ ሊካተት እንደሚችልና የመሰለ ፍድል ሊያገኝ እንደሚችልም እየተገለጸ ይገኛል። በአጠቃላይ ግን ቪክቶር ዮከሬሽ በዛሬው ዕለት ልምምድ አለመስራቱ ነው የተገለጸው። ከአርሰናል በውሰት ወደ ሃምቡርግ አምርቶ እየተጫወተ የሚገኘው ፋቢዮ ቬራ ሌላ ተጨማሪ ቀይ ካርድ አግኝተዋል። ተጫዋቾ ታዲያ በሶስት ጨዋታዎች ሁለተኛውን ቀይ ካርድ ነው ያገኘው። ፋቢዮ ቬራ በ2022 ነበር በ30 ሚሊዮን ፓውንድ አርሰናልን የተቀራቀረው ከፖርቶ ማለት ነው። ብዙ ነገር ሲጠበቅበት ነገር ግን ተጫዋቾ ታዲያ የሚፈለግበት ደረጃ ላይ መድረስ አልቻለም። በውሰት ወደ ፖርቶም ተመልሶ ነበር። ፖርቶዎች ታዲያ ተጫዋቹን በቋሚነት ማስፈር የሚችሉ ነበር ነገ ነገር ግን እድላቸውን ሳይጠቀሙበት ቀርተዋል። አሁን ታዲያ ወደ ሃምቡርግ ነው በውሰት እያመራው። ሃምቡርጎች ተጫዋቹን በ17 ሚሊዮን ፓውንድ በቋሚነት ማስፈረም ይችላሉ። ነገር ግን እስካሁን ታዲያ ተጫዋቹ በክለቡ እያደረገ ያለው እንቅስቃሴ ብዙም በርካቶችን እያስደሰተ አይገኝም። ስድስት ጨዋታዎችን ብቻ ነው የተጫወተው። በዚህ ጊዜ ታዲያ ሁለት ጊዜ ቀይ ካርዶችን ተመርክቷል። በመጀመሪያው ጨዋታ ላይ በቀጥታ ነው ቀይ ካርድ የተሰጠውና ከዛ በኋላም የሁለት ጨዋታ ቅጣት ተላልፎበት ነበር። በትላንትናው ዕለት ደግሞ ከኮሎኝ ጋር በተደረገው ጨዋታ ላይ ሁለት ቢጫ ካርዶችን ተመልክተዋል በዘጠኝ ደቂቃ ልዩነቶችና በዚህም ተጫዋቹ አሁንም ለሌላ ቅጣት መዳረጉን የተገለጸው። ይህንን ተከትሎ ምናልባትም ፋቢዮ ቬራ ይህንን ባህሪውን የማያስተካከል ከሆነ ሃምቡርጎች በቋሚነት ላይ ያስፈርሙት እንደሚችሉና ወደ ክለቡም ሊመልሱት እንደሚችሉ ነው የተገለጸው። ማንቸስተር ዩናይትድ ማርክ ጌይን ለማስፈረም የሚደረገውን ፉክክር መቀላቀላቸው እየተገለጸ ይገኛል። እንደሚታወቀው ታዲያ ማርክ ጌይ ኮንትራቱ እየተጠናቀቀ ይገኛል። በክረምቱ በነፃ ክለቡን ይለቃል ተብሎ ይጠበቃል። በርካታ ክለቦችም ተጫዋቹን ለማስፈረም አሁን በመጠባበቅ ላይ ይገኛሉ። ተጫዋቹ በተጠናቀቀው የክረምት የዝውውር መስኮት ወደ ሊቨርፑል ለመዘዋወር የህክምና ምርመራውን በሙሉ አጠናቆ ሲጠባበቅ ነበር። ነገር ግን ፓላሶች ተተኪውን ማስፈረም ባለመቻላቸው የተጫዋቹ ዝውውር እንዲቋረጥ አድርጓል። አሁን ታዲያ በርካታ ክለቦች ናቸው ተጫዋቹን ለማስፈረም ፍላጎት በማሳየት ላይ የሚገኙት ቸልሲ፣ ማንቸስተር ሲቲ፣ ቶተናም ሆትስፐር፣ ሪያል ማድሪድ፣ ባየር ሙኒክ፣ ባርሴሎና እና ኢንተር ሚላን የተጫዋቹ ፈላጊዎች መሆናቸው ተገልጿል። ነገር ግን አሁንም ሊቨርፑል ዋነኛው ምርጫ ይሆናል ተብሎ ነው የሚጠበቀው። ማንቸስተር ዩናይትዶች ታዲያ የተከላካይ መስመራቸውን ማጠናከር ይፈልጋሉ። በየጨዋታዎች ታዲያ ጎሎችን እያስተናገዱ ይገኛሉና ይህንን ለማስቀረት ደግሞ በእንግሊዝ ብሔራዊ ቡድንም የተሳካለት እንዲሁም በክሪስቲያል ፓላስም ምርጥ የተከላካይ መስመርን በመገንባት ክለቡ የኤፍኤ ካፕና የኮሚኒቲ ሽልድ ዋንጫን አሸንፎ ከታላላቅ ክለቦች ጋርም መፎካከር እንዲችል ያስቻለውን የመሪነት ብቃት ያለውን ማርክ ጌይሂን ወደ ኦልድ ትራፎርድ የማምጣት እቅድ እንዳላቸው ነው የተገለጸው። የማንቸስተር ዩናይትድ ኮቢ ማይኖ ወደ ናፖሊ ለመዘዋወር በንግግር ላይ እንደሚገኝ እየተገለጸ ይገኛል። ናፖሊዎችም የተጫዋቹን ደሞዝ ሙሉ በሙሉ 45 ሺህ ፓውንድ ለመክፈል ፍቃደኛ መሆናቸውን የተገለጸው ማንቸስተር ዩናይትዶች ፍቃደኛ ከሆኑ እንዲሁም ተጫዋቹም ፍቃደኛ ከሆነ የተጫዋቹ ዝውውር ውስጥ ታዲያ በቋሚነት የማስፈረም አማራጭንም ለማካተት ማቀዳቸው ነው እየተገለጸ የሚገኘው። አሰልጣኝ ሩበን አሞሪን ባለፈው ክረምት የተጫዋቹን ዝውውር እንዳይከናወን አድርጎ ነበር። አሁንም እንደዚሁ አይነት እቅድ ሊኖረው ይችላል ተብሎ ቢጠበቅም፣ ነገር ግን አሁን ማንቸስተር ዩናይትዶች ለስለሴ ማለት ባህሪን እያሳዩ እንደሚገኙና እንደውም ለተጫዋቹ ተተኪ ይሆናል ብለው ያሰቡትን ተጫዋቾች እያፈላለጉ እንደሚገኙ ነው እየተገለጸ የሚገኘው። የናፖሊ ፕሬዚዳንት ኦሬሊዮ ዲ ሎሬንቲስ ታዲያ የኮቢ ማይኖን ዝውውር ለማጠናቀቅ እየሰራ እንደሚገኝ ነው የተገለጸው። ከዚህም በፊትም ከማንቸስተር ዩናይትድ ስኮት ማክቶሚኒን አስፈርመው ተሳክቶላቸዋልና አሁንም ሌላኛውን አማካይ ወደ ክለባቸው ለማምጣት ማቀዳቸው ነው የተገለጸው ኮቢ ታዲያ ዘንድሮ 228 ደቂቃዎችን ብቻ ነው ተሰልፎ መጫወት እየቻለው እና በቀጣይ ዓመት በክረምት ለሚደረገው የዓለም ዋንጫ የእንግሊዝ ብሔራዊ ቡድንን የመወከል ፍላጎት ቢኖረውም የመጫወት እድል የማያገኝ ከሆነ ግን እንደማይመረጥ በአሰልጣኝ ቶማስ ቱሄል ተነግሮታል። ስለዚህ ወደ ሌላ ቦታ በማምራት በቋሚነት ተሰልፎ ብቃቱንም በማሳደግ ለብሔራዊ ቡድኑ መመረጥ እንደሚፈልግ ነው እየተገለጸ የሚገኘው። ዩናይትዶች ታዲያ አሁን በርካታ ተጫዋቾችን እየተመለከቱ ይገኛሉ። የአትሌቲኮ ማድሪዱ ኮነር ጋላገር የስፖርቲንግ ዝበኑ ሞርተን ሂውልማንድ እንዲሁም የኖቲንግሃም ፎረስቱ ኤሊዮት አንደርሰን በቅዳቸው ውስጥ እንደሚገኙ ነው የተገለጸው። በአጠቃላይ ግን ተጫዋቹ ክለቡ ሊለቅ ይችላል ተብሎ ይጠበቃል። ማንቸስተር ዩናይትዶች የቦርንሞዙን የክንፍ ተጫዋች አንቷን ሲሜኒዮን እየተመለከቱት እንደሚገኙ ተገልጸዋል። የ ሀያ አምስት ዓመቱ ጋናዊ ዘንድሮ ታዲያ በክለቡ ምርጥ የሚባል እንቅስቃሴን በማድረግ ላይ ይገኛል። በአስር ጨዋታዎችም በፕሪሚየር ሊጉ ዘጠኝ ጎሎች ላይ መሳተፍ ችሏል። ፍጥነት ያለው እንዲሁም ጥንካሬና ጥሩ የሚባል ቴክኒክ ያለው ተጫዋች ነው እና ተጫዋቹ በበርካታ ክለቦች እይታ ውስጥም እንደሚገኝ ነው የተገለጸው። በዚህም መሰረት የማንቸስተር ዩናይትድ መልማዮችም ተጫዋቹን ከመጀመሪያው ቀን የፕሪሚየር ጨዋታ ጀምሮ የተከታተሉት እንደሚገኙ ተዘግቧል። ተጫዋቹ ወደ 60 ሚሊዮን ፓውንድ ገደማ የተገመተ ተጫዋች ነው። ቦርነሞዞች ታዲያ ተጫዋቹን በውድድር አመቱ አጋማሽ ላይ ይሸጡታል ተብሎ አይጠበቅም። ነገር ግን ዩናይትዶች ተጫዋቹን በቅርበት በመከታተል ላይ እንደሚገኙ ተዘግቧል። ባርሴሎናዎች የማንቸስተር ዩናይትዱን የክንፍ ተጫዋች በአሁኑ ሰዓት ከነሱ ጋር እያሳለፈ የሚገኘውን በውሰት ማለት ነው ማርከስ ራሽፎርድን በቋሚነት የማስፈረም ፍላጎት አላቸው። ነገር ግን የተጫዋቹ ደሞዝ እንዳሳሰባቸው ነው እየተገለጸ የሚገኘው። ባርሴሎናዎች አሁን የተጫዋቹን ደሞዝ የመክፈል አቅምም ፍላጎትም እንደሌላቸው ነው እየተገለጸው እና ማርከስ ራሽፎርድ ደሞዙን በመቀነስ በቦነስ መልኩ ተጨማሪ ክፍያዎችን ለማግኘት በመስማማት በቋሚነት እንዲፈርምላቸው እንደሚፈልጉ ነው የተገለጸው የባርሴሎናው አሰልጣኝ ሃንሲ ፍሊክም ታዲያ ተጫዋቹ በቋሚነት እንዲፈርም ይፈልጋሉ። ነገር ግን የተጫዋቹ ደሞዝ በዝውውሩ ላይ እንቅፋት ሊሆን ይችላል ተብሎ ይጠበቃል። በተጨማሪም ታዲያ ባርሳዎች ለማንቸስተር ዩናይትድም መጀመሪያ የተስማሙበትን 35 ሚሊዮን ዩሮ ሳይሆን ከዛ ባነሰ ዋጋ ማስፈረም እንደሚፈልጉ ነው እየተገለጸ የሚገኘው። ይህ የማዩን ከሆነ ታዲያ ሌሎች በርካታ ክለቦችም ተጫዋቹን እየተከታተሉት ይገኛሉ። ፒኤስጂ፣ ባየር ሙኒክ፣ ጁቬንቱስ፣ ኢንተር ሚላን፣ ቸልሲ፣ አርሰናል ተጫዋቹን በመከ በመከታተል ላይ የሚገኙ ክለቦች ናቸው። በተለይ ተጫዋቹ ወደ ፕሪሚየር ሊጉ የመመለስ ፍላጎት ካለው ቸልሲ እና አርሰናል በተጫዋቹ ላይ ሊፎካከሩ እንደሚችሉ ነው እየተዘገበ የሚገኘው። ማንቸስተር ዩናይትዶች በጥር የዝውውር መስኮት የአማካይ ስፍራ ተጫዋችን ለማስፈረም ማቀዳቸው እየተገለጸ ይገኛል። የጥር የዝውውር መስኮት ዋነኛ ኢላማቸውም የአማካይ ስፍራ ተጫዋች ይሆናል ተብሎ ይጠበቃል። የኖቲንግሃም ፍርስቱ ኤሊዮት አንደርሰን፣ እንዲሁም የብራይተኑ ካርሎስ ባሌባ፣ የቼልሲው አንድሬ ሳንቶስ በማንቸስተር ዩናይትድ እቅድ ውስጥ የሚገኙ ተጫዋቾች መሆናቸው ተገልጿል። አንድሬ ሳንቶስ ታዲያ ዘንድሮ በአሰልጣኝ ኤንዞ ማሬስካ ስር በቋሚነት ተሰልፈው የመጫወት እድልን እያ ያገኘ አይደለም እና ተጫዋቹ በቋሚነት መጫወት ከብዶታል። በዚህ ምክንያት ዩናይትዶች ይህንን እንደ አማራጭ እና እንደ አጋጣሚ በመጠቀም ተጫዋቹን ለማስፈረም ማቀዳቸውን የተገለጸው። ይሁንና ቼልሲዎች ተጫዋቹን የመሸጥ ፍላጎት እንደሌላቸው ነው እየተገለጸ የሚገኘው። ቼልሲዎች ታዲያ ተጫዋቹ ከፍተኛ ደረጃ ላይ መድረስ የሚችል ተጫዋች እንደሆነ ስለሚያምኑ እስከ 2030 የሚቆይ የኮንትራት አስፈርመውት ነበር። ስለዚህ ከማንቸስተር ዩናይትድም ሆነ ከሌላ የፕሪሚየር ሊግ ክለብ የሚቀርብላቸውን የትኛውንም አይነት ጥያቄ ውድቅ ለማድረግ ድርግ መዘጋጀታቸው ነው የተገለጸው። የማንቸስተር ሲቲው ማኑኤል አካንጂ እዛው ኢንተር ሚላን ውስጥ የመቆየት ፍላጎት እንዳለው ተገልጸዋል። ማኑኤል አካንጂ በውሰት ከማንቸስተር ሲቲ ወደ ኢንተር ሚላን በማምራት በክሪስቲያን ቺቮ ስር በመሰልጠን ላይ በሚገኘው ኢንተር ሚላን ውስጥ ምርጥ የሚባል እንቅስቃሴን በማድረግ ላይ ይገኛል። ከመሪው ናፖሊም ታዲያ በአንድ ነጥብ ነው ርቀው የሚገኙትና ተጫዋቹ ታዲያ በቋሚነት ወደ ኢንተር ሚላን የመዘዋወር ፍላጎት እንዳለው እየተገለጸ ይገኛል። ኢንተር ሚላኖች ተጫዋቹን በ15 ሚሊዮን ዩሮ የማስፈረም መብት አላቸው። በቀጣዩ ክረ ሲያቀርብ ማለት ነው። ነገር ግን ኢንተር ሚላኖች ይህንን ገንዘብ የመክፈል ፍላጎት እንደሌላቸው እና በገንዘቡ ጉዳይ ላይ ዳግም ከማንቸስተር ሲቲ ጋር የመነጋገር ፍላጎት እንዳላቸው ተገልጿል። በአጠቃላይ ግን አሁን ላይ ባለው ሁኔታ የተጫዋቹን ዝውውር ለማጠናቀቅ እንቅስቃሴ ያደርጋሉ ወይንም ደግሞ ንግግር ያደርጋሉ ተብሎ አይጠበቅም። በትንሹ እስከ ውድድር አመቱ መጨረሻ አካባቢ ሊጠብቁ እንደሚችሉ ነው የተገለጸው። ሊቨርፑሎች ከነገው የሻምፒዮንስ ሊግ ጨዋታ አስቀድሞ መጥፎ ዜና አጋጥሟቸዋል። እሱም ታዲያ የአሌክዛንደር ኢሳቅ ሙሉ በሙሉ አለማገገም ነውና ኢሳቅ ታዲያ ሶስት ጨዋታዎች አመልጦታል። ከኢንትራንክ ፍራንክፈርት ጋር ከተደረገው ጨዋታ በኋላ ለሊቨርፑል ተሰልፎ አልተጫወተም። በቦታው ታዲያ ሂጎ ኤክቲኬ ተሰልፎ በመጫወት ጥሩ የሚባል እንቅስቃሴን በማድረግ ላይ ይገኛል። ለሊቨርፑሎች መልካሙ ዜና የከርቲስ ጆንስ መመለስ ነው እና ተጫዋቹ በነገው ጨዋታ ላይ ይሰለፋል ተብሎ ይጠበቃል። ታዲያ ከሪያል ማድሪድ ድ ጋር ከባድ የሆነ ጨዋታ ነው የሚጠብቃቸውና የአሌክዛንደር ኢስሐቅ አለመመለስ ታዲያ ሊቨርፑሎችን በአጥቂ መስመር ቦታ ላይ ሊጎዳቸው እንደሚችል ነው የተገለጸው። ወልቨርሃምፕተን ወንደርሶች የቀድሞ አሰልጣኛቸውን ጋሪ ኦኔልን ለመመለስ በንግግር ላይ እንደሚገኙ ተገልጿል። በተጨማሪም የቀድሞ የማንቸስተር ዩናይትዱ አሰልጣኝ ኤሪክ ቴንሃግም በእቅዳቸው ውስጥ እንደሚገኝ ነው የተገለጸው። ኤሪክ ቴንሃግ ታዲያ ከባየር ሊቨርኩሰን ጋር የነበረው ቆይታ በሶስት ጨዋታዎች ብቻ መቋጨቱ ይታወቃል። አሁን ያለ ክለብ ነው የሚገኘውና ወልቨርሃምፕተን ወንደርሶች እሱንም በአማራጭ መያዛቸው ነው እየተገለጸ የሚገኘው። ቪቶር ፔሬራ መሰናበቱ ይታወቃል፣ በሳምንቱ መጨረሻ ላይ ማለት ነው። ጋሪ ኦኔልም ታዲያ በ2024 ነበር ከወልቨር ሃምፕተን ወንደርስ የተሰናበተው፣ 16 ወራትን ከክለቡ ጋር ካሳለፈ በኋላ ማለት ነው። አሁን ታዲያ ወደ ክለቡ ሊመልሱት እያነጋገሩት እንደሚገኙ ነው የተገለጸው። ከዚህም በፊት ታዲያ በክለቡ ያለው ሪከርድ በ2023 24 የውድድር ዓመት 14ኛ ደረጃ ይዘው እንዲጠናቀቁ ረድቷል። ከዛ በተረፈም ታዲያ በኤፍኤ ካፑ መስከሩ ፍጻሜ እንዲጓዙ አድርጓል። ከዛ በኋላ ግን ጥሩ ውጤት ማስመዝገብ ባለመቻሉ ተሰናብቶ ነበር። ኤሪክ ቴናግ በማንቸስተር ዩናይትድ ቆይታው አንድ የካራቦ ካፕ እንዲሁም የኤፍኤ ካፕ ዋንጫን ማሸነፉ ይታወቃል። ከዛ በኋላ በ2024 ከዘጠኝ ጨዋታዎች ሶስቱን ብቻ በማሸነፉ ተሰናብቶ ነበር። በቦታው ሮበን አሞሪ መተካቱ ይታወሳል። ወደ ባየር ሊቨርኩሰን ካመራ በኋላ ታዲያ ሶስት ጨዋታዎችን ብቻ ነው በአሰልጣኝነት እየመራውና አሁን ያለ ክለብ ይገኛል። እሱም በቅድ ውስጥ እንደሚገኙ የተገለጸው ነገር ግን የወልቨር ሃምፕተን ወንደርሶች ዋነኛው ኢላማ ጋሪ ኦኔል ይሆናል ተብሎ ነው የሚጠበቀው። የእሱ የማይሳካ ከሆነ ብቻ ወደ ሌሎች አማራጮች ያመራሉ ተብሎ ይጠበቃል። ከኤሪክቴን ሀግ በተጨማሪም ታዲያ የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ማይከል ካሪክ እንዲሁም ሮብ ኤድዋርድስን በዕቅዳቸው ውስጥ እንደሚገኝ ነው የተገለጸው። የዌስትሃም ዩናይትዱ አጥቂ ኒክላስ ፉልክሩግ ክለቡን መልቀቅ እንደሚፈልግ ወኪሉ አስታውቋል። ቶርስተን ቨርዝ የተጫዋቹ ወኪል ነው እና ባደረገው ቃለ መጠይቅ ተጫዋቹ የእንግሊዝ ፕሪሚየር ሊግን የመልቀቅ ፍላጎት እንዳለው ነው እየተናገረው። በ23 ሚሊዮን ፓውንድ ነበር ከቦርሻ ዶርትሙንድ ወደ ዌስትሃም ዩናይትድ የተዘዋወረው። ከዛ በኋላ ግን በጉዳት ምክንያት ረዘም ላለ ጊዜ ከሜዳ ለመራቅ ተገዷል። በአጠቃላይ በ27 ጨዋታዎች ተሰልፎ ተጫውቶ ሶስት ጎሎችን ማስቆጠ ችል ችሏል ነገር ግን በተጨማሪ በጉዳት ምክንያት ከሜዳ እየራቀ ይገኛል። ባለፈው አመት ታዲያ ከዘጠኝ ወር ውስጥ የጨዋታው ጊዜ ውስጥ ማለት ነው ስድስቱን ወር በጉዳት ምክንያት ነው ያሳለፈው ና ሙሉ የውድድር አመትን ተሰልፎ መጫወት አልቻለም። ዘንድሮም በቅድመ ውድድር ዝግጅቱ ላይ ጥሩ የሚባል እንቅስቃሴ ካደረገ በኋላ አሁንም እድል ይኖረዋል ተብሎ ቢጠበቅም ተጫዋቹ ታዲያ አሁንም ድረስ ብቁ መሆን አልቻለም። ይህ ነገር ታዲያ እንዳላስደሰተው ና ምናልባትም በእንግሊዝ ምድር ላይ እርግማን አለብኝ የሚል እምነት እንዳለውና ያለው ያለውም ነገር ታዲያ እየተመቻቸለት ስለማይገኝ ፕሪምየር ሊጉን የመልቀቅ ፍላጎት እንዳለው ነው የተዘገበው። ቶተናም ሆትስፐር ባለፈው ከቸልሲ ጋር የተደረገውን ጨዋታ ከተሸነፈ በኋላ የቶተናም ሆትስፐር ተጫዋቾቹ ጄድ ስፔንስ እና እንዲሁም የዕለቱ አምበል ሚኪ ቫንድ ቪን ያሳዩት ባህርይ፣ ታዲያ በበርካቶች እየተወደደ አይደለም። በተለይ አሰልጣኙ ቶማስ ፍራንክ ደጋፊዎቻቸውን ሄደው እንዲያመሰግኑ በነገራቸው ጊዜ ጄድ ስፔንስ አሰልጣኙንም ሳይጨብጥ እየተናገረ ወደ መልበሻ ክፍል ገብቶ ነበር እና ከዚህ ጋር በተያያዘ ታዲያም ከንፈርን በመመልከት ንግግሮችን የሚያነቡ ሰዎች የተለያዩ አስተያየቶችን እየሰጡ ይገኛሉ ይችላሉ ሄጄ ለደጋፊዎቹ አላጨበጨብም አታናግረኝ ብሎ ተናግሯል ያላለ እንዲሁም በቃ ተወኝ ብሎም ተናግሯል ብሎ የተናገረ ሰዎች አሉ። እና በአጠቃላይ ታዲያ ጄድ ስፔንስ በእለቱ ያሳየው ባህሪ በበርካቶች እያስተቸው ይገኛል። ቢሆንም ግን የክለቡ አሰልጣኝ ቶማስ ፍራንክ በስሜታዊ ስትሆን የሚፈጠር ነገር ነው ይህ ነገር ታዲያ ብዙም ችግር የሚፈጥር ነገር አይደለም ሲል ነው የገለጸው። ሚኪ ቫንደቬንም ታዲያ በተመሳይ መልኩ አሰልጣኙንም ሳይጨብጥ ዝም ብሎ ነበር ወደ መልበሻ ክፍሉ የገባው ና ሁለቱም ተጫዋቾች በ እለቱ ሲተቹ ነበር። በአጠቃላይ በእለቱ ቼልሲዎች ያስቆጥሯት ጆዋ ፔድሮ ያስቆጥራት ብቸኛ ጎል ማለት ነው በሁለቱ ተጫዋቾች ስህተት እየተቆጠረች ናች እና ይህም ታዲያ ከነገሩ ጋር እንዲያያዝ እያደረገው ይገኛል። በአጠቃላይ ግን አሰልጣኝ ቶማስ ፍራንክ ብዙም የሚያስቸግረን ነገር የለም፣ ሁሉም ነገር ሰላም ይሆናል ሲል ተናግሯል። ከሪያል ማድሪድ ጋር በተያዘ እየተወሩ ያሉትን ነገሮች እንመልከት። ማድሪዶች ታዲያ በሳምንቱ መጨረሻ ቫሌንሲያን አራት ለባዶ በሆነ ውጤት በማሸነፍ ከተከታያቸው ባርሴሎና ያላቸውን የነጥብ ልዩነት በአምስት እንዲቀጥል አድርጓል እና ሻቢ አሎንሶ ታዲያ የዕለቱን ጨዋታ ምርጡ ጨዋታ ሲለው ነው የገለጸው። በርካቶችም ታዲያ ሪያል ማድሪድ በሻቢ አሎንሶ ስር የተጫወቱት ምርጡ ጨዋታ በማለት እያሞገሱት ይገኛሉ። በአጠቃላይ ባለፈው በኤል ክላሲኮ ጨዋታ ላይ የተፈጠሩ ነገሮች እንዳሉ ይታወሳል። በተለይ ከቪኒሲየስ ጁኒየር ጋር በተያያዘ ተቀይሮ ሲወጣ እየተበሳጨና እየተቆጣ መውጣቱ ይታወቃል። ከዛ በኋላም ተጫዋቹ ይቅርታ ጠይቆ እንዲሁም ነገሮቹን በንግግር መፍታታቸውን የተገለጸው። በመቀጠል ታዲያ ከቫሌንሺያ ጋር ተሰልፎ ተጫውተዋል። በዕለቱም በ79ኛው ደቂቃ ላይ ተቀይሮ ወጥቷል። ነገር ግን በዚህን ጊዜ ተቀይሮ ሲወጣ አሰልጣኙን ጨብጦ ነበር ወደ መቀመጫው ያመራው። በዚህ ጨዋታ ላይ ታዲያ የፍጹም ቅጣት ምት ተገኝቶ ነበር። ፔናልቲውን ታዲያ ኪሊያን ምባፔ አሳልፎ ለቪኒሺየስ ጁኒየር ሰጥቶት ነበር። ነገር ግን ሳይጠቀምበት ቀርተዋል። የክልቡ ታዲያ የፍጹም ቅጣት ምት መቺ ራሱ ኪሊያን ኤምባፔ ሆኖ ይቀጥላል ተብሎ ነው የሚጠበቀው። ነገር ግን በዕለቱ የተጫዋቹን ሞራልም ለመገንባት ይመስላል ኪሊያን ኤምባፔ ሰጡት ነበር፣ ሳይጠቅምበት ቀርቷል። በዕለቱ ታዲያ ተጫዋቹ ተቀይሮ ቢወጣም ነገር ግን ከአሰልጣኙ ጋር በመልካም ሁኔታ ነው ተጨባብጦ ጨዋታውን የጨረሱት ማለት ነው። ሌላ ጉዳይ ደግሞ የትሬንት አሌክዛንደር አርኖልድ ጉዳይ ነው። ተጫዋቹ ታዲያ ወደ አንፊልድ ተመልሶ የመጫወት እድሉን ላያገኝ እንደሚችል ነው እየተገለጸ የሚገኘው። ተጫዋቹ ሴፕቴምበር 16 በደረሰበት ጉዳት ምክንያት ከሜዳ ከራቀ በኋላ ታዲያ እስካሁን አልተመለሰም። ከቫሌንሺያ ጋር በተደረገው ጨዋታ ላይ የተቀያሪ ወንበር ላይ ሆኖ ነበር ጨዋታውን ያጠናቀቀው። አሁን ታዲያ ተጫዋቹ ጉዳት ካጋጠመውና ማገገም ከጀመረ ወዲህ ሰባት ሳምንታትን አሳልፈዋል። አሁንም ታዲያ ስምንት ሳምንት ድረስ ያስፈልገዋል ተብሎ ነበር ልክ ጉዳቱ ሲያጋጥመው ማለት ነው። መስመር ላይ ግን ያለባቸው ያላቸውን ችግር ተመልክተው አሰልጣኝ ሻቢ አሎንሶ ሊጠቀመው ይችላል ተብሎ ይጠበቅ ነበር። ነገር ግን ቦታውን አሁን ላይ ፌዴ ቫልቨርዴ ነው በመተካት ላይ የሚገኘውና ትሬንት አሌክዛንደር አርኖልድ ወደ ክለቡ ተመልሶ ሊያደርግ የነበረው ጨዋታ በዚህ ምክንያት ላይሳካ እንደሚችል እየተገለጸ ይገኛል። ነገር ግን ተጫዋቹ ባለፈውን በተቀያሪ ወንበር ላይ ስለነበር አሁንም ተመሳሳይ አይነት ሁኔታ ሊሰጠው እንደሚችል ነው የተገለጸው። የሪያል ማድሪዱ ፍራንኮ ማስታንቱኖ ታዲያ ጉዳት እንዳጋጠመው እና ለተወሰኑ ጊዜያት ከሜዳ እንደሚርቅ ነው እየተገለጸ የሚገኘው። ስለዚህ ፍራንኮ ማስታንቱኖ የነገው የሻምፒዮንስ ሊግ ጨዋታም የሚያመልጠው ይሆናል። ዛሬ በእንግሊዝ ፕሪሚየር ሊግ አንድ ጨዋታ ይደረጋል። በሰንደርላንድ እና በኤቨርተን መካከል የሚደረግ ጨዋታ ነው። በስታዲየም ኦፍ ላይት ጨዋታው ይደረጋል። ዘንድሮ ታዲያ ሰንደርላንዶች ወደ ፕሪሚየር ሊጉ ከተመለሱ በኋላ ምርጥ የሚባል እንቅስቃሴን እያሳዩን እንደሚገኝ ይታወቃል። ከቶተናም ሆትስፐር፣ ቸልሲ እንዲሁም ማንቸስተር ዩናይትድ ጋር ተመሳሳይ 17 ነጥቦችን መሰብሰብ ችለዋል። አምስት ጨዋታዎችን አሸንፈው ሁለቱን አቻ ወጥተው ሁለቱን ተሸንፈው ማለት ነው። ዛሬ ታዲያ ኤቨርተንን ነው የሚያስተናግዱት። ኤቨርተኖችም ካለፉት ዓመታት አንጻር የተሻሉ መሻሻሎችን አሳይተዋል። ሶስት ጨዋታ አሸንፈው ሁለቱን አቻ ወጥተው አራቱን በመሸነፍ በ11 ነጥብ 15ኛ ደረጃ ላይ ይገኛሉ። ሁለቱ ታዲያ ዛሬ ምሽት አምስት ሰዓት ላይ የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ሰንደርላንዶች በርካታ ጨዋታ ተጫዋቾችን በማስፈረም ምርጥ የሚባል እንቅስቃሴን በፕሪሚየር ሊጉ እያደረጉ እንደሚገኝ ነው የሚታወቀው። እነዚህን ጨዋታ እንድትከታተሉ እየጋበዝኩ ለዛሬ አዘጋጀውላችሁን በዚሁ አጠናቂ ያለው ደህና ቆዩም።